ፍቱትና ይሂድ። በስምአብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የዮሐንስ ወንጌል ምዕራፍ 11 ቁጥር አርባ ሁለት ጀምሮ እንዲህ የሚል ቃል አለ ፍቱትና ፍቱትና ይሂድ። ቁጥር 44 ላይ እስከ 45 ባለው ቃል እናነበው። ግንቦት 27 ቀን ጻድቅ አልዓዛር ዘአንሥኦ እግዚእነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተቀበረ ከአራት ቀን በኋላ ከሙታን ለይቶ ያነሳው ነው። አልዓዛር ማለት እግዚአብሔር ረዳይ፣ ረዴተ እግዚአብሔር ማለት እንደሆነ ቁጥሩ ደግሞ ከ72 አርድእት በሌላ መልኩ አልዓዛር ጌታ የወደው የነበረ የማርያምና የማርታ ወንድም የቪታንያ ሰው ሲሆን ሞቶ አራት ቀን በኋላ ጌታ አንስቶታል ብሎ ዮሐንስ 11 53 ላይ ታሪኩን ይናገራል። በመጽሐፍ ቅዱስ ብዙ አልዓዛር አሉ። እንዲያው ለምሳሌ ከሙሴ ጋር 600,000 እስራኤላውያንን ከግብፅ ወደ ከናን ያሻገረ አሮን ነው። ከሙሴ ቀጥሎ እያሱ ከአሮን ቀጥሎ ደግሞ የተተካ ደግሞ አልዓዛር ይባላል። በአጭሩ በክነት ያገለገለ እስራኤል ዘስጋን ያገለገለ ካህን ከአሮን ቀጥሎ የተሾመ አልዓዛር ይባላል ማለት ነው። ከዚያ ቀጥሎ ደግሞ በማቴዎስ ወንጌል ምራፍ አንድ ላይ አብድዩም አልዓዛርን ወለደ፣ አልዓዛርም ማታንን ወለደ፣ ማታንም ያዕቆብን ወለደ ያዕቆብ ደግሞ ክርስቶስ ኢየሱስን የወለደች የቅድስት ድንግል ማርያም እጮኛ ወይም ጠባቂ የሆነውን አረጋዊ ዮሴፍን ወለደ ብሎ የዘር አረግ ላይ ያመጣዋል። ሌላኛው ደግሞ የሉቃስ ወንጌል 1624 ላይ አልዓዛር ድሃው በነውየ በሀብታሙ ደጅ ወደቀ ነ ሀብታም ነው የሞላው፣ የተረፈው ነው። ነገር ግን ለውሾች ጥራቢሁን ሲሰጥና ሲያበላ ድሃው አልዓዛርን አንድ ቀን አስቦለት አንድ ቀን አዝኖለት አያውቅም። በአጭሩ በነውየ ደጅ ላይ ለብዙ ዘመን እየተራበ እየተጠማ ኖረ። ቢሰጠው ያጸርቀው ነበረ፣ ካልሰጠው ደግሞ መኮነኛ ነውና፣ አልዓዛር ያው በረሃብ በጽም ከቆየ በኋላ አረፈ። በዚህ ዓለም በረሃብ በጽም ስነኖረ በዚያኛው ዓለም በአብርሃም እቅፍ ዶ ተቀመጠ ነው የሚለው። ቆየና ሀብታሙ በዚህ ዓለም የተጽናናው በዚህ ዓለም የበለጸገው በዚህ ዓለም የበላው የጠጣው ያማረ የደመቀ የተመገበው የለበሰው ቀጥሎ አረፈ። ሲዖል ውስጥ ገባ። ቀና ብሎ ሲመለከት ያ በደጁ ለብዙ ዘመን ወርቆ የነበረው ያላዘነለት ያላሰበለት ያላካፈለው ከፍርፋሪ ያልሰጠው አልዓዛር በአብርሃም እቅፍ አየው። በኋላ ቀና አለና አብርሃም ወዳጅ አለው። አቤት አለው አላዛርን ላክልኝ ጉረሮዬ መላሴ የተቃጠለ በጣቱ ውሃ ነክቶ አምጦ እንዲያርስልኝ አለና ጠየቀው ነው የሚለው አንተ በዚያኛው ዓለም ሳለ ተጽናንተ አለ እሱ በዚህ ዓለም ተጎድቷል። አሁን በዚህ እየተጽናና ነው። በአንተና በእሱ መካከል ትልቅ አለ አለና አላዛር መለሰለት። እንግዲስ የኔ ጉዳይ የኔ ጣፋንታ ይሄ ከሆነ የቀሩ ወገኖች አሉኝና ክፉ ሰርተው ለድሃ ሳያካፍሉ ብቻቸውን በልተው ጠጥተው በዚህ መጠው በሲኦል እንዳይገቡ፣ ወደ ገነት ከአልዓዛር ጋር እንዲኖሩ፣ ከአብርሃም ጋር እንዲኖሩ ከአንተ ጋር ማለቱ ነው። አልዓዛር ላክላቸውና ያስተምራቸዋል። አይ ለእነሱ የሙሴ መጻሕፍት የነቢያት ትንቢት አሏቸው አለና እንደመለሰለት ባጭሩ አልዓዛር የሚባል ድሃ በነው የደጀ ነበረ እንዳለ ይናገራል። ሌላኛው ግንቦት 27 ቀን የእረፍቱ መታሰቢያ የሆነለት አልዓዛር ነው። አልዓዛር እንግዲህ ቅድም እንዳየነው ረዴተ እግዚአብሔር ወይም ደግሞ እግዚአብሔር ረዳኤ ማለት እንደሆነ ታሪኩ ደግሞ በዮሐንስ ወንጌል ምዕራፍ 11 ላይ ውሃሉ አሐዱ ብሲ ዘይደዊ ዘስሙ አልዓዛር በቢታንያ የታመመ የማርያም የማርታ አገር በምትሆን በቢታንያ የታመማ አልዓዛር የሚባል ሰው ታሞ ነበረ ይላል። ከሞተ ብሎ ለሙት የለውም መብት እንዲሉ፣ አንድም አባታቸው ለሙቅ ለመቀነት ይሁናችሁ ብሎ ለሁለቱም ሴቶች ለይቶ ሰጧቸው ነበርና፣ አንድም በአባት አይገናኙምና ዘሀገረ ማርያ ወማርታ አለ ወማርያምሰ ይእቲ እንተ ቀባቶ ረፍት ፍረተ ለእግዚነ ወማርያም ሰይት ይንተቀባቶ እፍረተ ለእግዚነ ማቴዎስ 26 7 ሉቃስ 7 37 ዮሐንስ 12 3 ማርያም ግን ጌታን ሽቱ የቀባችው ናት። ወመዝ መዘ ተገሪሁ በስዕርታ እግሩን በጸጉሯ ያበሰችው ናት። ወሁሃ ላቲ አላዛር ይደዊ ወንድሞ አላዛር ታሞ ነበረ ይላል። ወለአካ አሃቲሁ ሀበ እግዚ ኢየሱስ እንዘይ ብላ እግዚ ነናሁ ዘታፈቅር ይደዊ ጌታ ሆይ ወዳጅህ ታሟል ብለው ወደ ጌታ ላኩ። ነው የሚለው። ታሪኩ ምንድን ነው? ይህች ማርያም በዚህ በሉቃስ ወንጌል ምዕራፍ አስር ቁጥር 40 ላይ እንደምናየው ማርያም የጌታን ቃል ቁጭ ብላ ታዳምጥ የነበረች፣ ለቃሉ ጊዜ የነበራት፣ ለቃሉ ቦታ የነበራት ማርታ ደግሞ ትባክን የነበረች ማሯም ደግሞ የምትማረዋን ማርያምን የነቀፈች። ጌታ ወይ ትወደኛለህ ወይ ብላ አወድ ወድሻለሁ ሲላት እንግዳስ ከቅድም እስካሁን ማርታ ማርያም ካንተ ጋር ቁጭ ብላ አላገዘችኝምና እንድታግዘኝ ላክልኝ፣ ፍቀድልኝ አለችና ማርታ ጌታን ጠየቀችው። ጌታም ማርታ ማርታ ማርታ ትባክኛለች ትወጫለች፣ ትገቢያለች። የሚያስፈልገው አንድ ወይም ጥቂት ነገር ነው፣ እሱም የእግዚአብሔርን ቃል መስማት ነው። ማርያም ሳሃዴት መክፈል ተሰናይ ዘይሃይ ድዋ ማርያምስ፣ አንድም ማርያምማ ማንም የማይቀማትን መልካሙን እድል፣ የእግዚአብሔርን ቃል መስማት መርጣለች፣ ከእግዚአብሔር ጋር መኖርም መርጣለች። ጊዜዋን ለቃሉ፣ ጆሮዋን ለቃሉ፣ አይኗን ለክርስቶስ ይህ ሰውነቷን ለቅዱስ ወንጌል አድርጋለች ብሎ የተናገረላቸው ታላቅና ታናሽ እህቶች ናቸው ማለት ነው። እና ማርያም ጠንካራ ነበረች። ቃሉን ከመማርና ጊዜዋን ለእግዚአብሔር ከመስጠት ጀምሮ ጠንካራ ነበረች። እንግዲህ አጢአቷን ተመልክታ በ300 ብር ሽቶ ገዝታ ወደ ጌታዋ በስሞን ቤት ሄዳ አንኳኩታ ገብታ መጀመሪያ ለቀሰች፣ እንባዋን በእግሩ ላይ አፈሰሰች። ከዛ በኋላ ደግሞ የኔ እንባ አንተ ግር ላይርፍ ብላ ሊያርፍ አይገባም ብላ በጸጉሯ ያነሳች የጠረገች። ከዚያ የያዘችውን ሽቶ በላው ላይ ሰብራ የረጨች። እግዚአብሔርም አምላክም ደግሞ ወንጌል በተነበበበት ሁሉ ታሪኳ ሲነገር ይኖርላታል ያላት ታላቅ ሴት ናት። ወደዚያ ብኑ ታሪ ሊቀ ውስጥ አንገባም ባጭሩ፣ እሷ ናት ወሰሚዎ። እግዚ ኢየሱስ ይቤ ዝንቱ ደዌ ኢኮነ ለሞት። ጌታም እንደ ታመመ አላዛር ሰምቶ አንድም በሰማ ጊዜ ይህ ደዌ ለሞት የሚያበቃ አይደለም አንድም ሞቶ ሊቀር አይደለም አላ በእንተ ስብሐተ እግዚአብሔር በልጁ ሁሉ ሆኖ ርሱን አስነስቶ የእግዚአብሔር አብ ጌትነቱ ይገለጽ ዘንድ ነው እንጂ ወከመ ይሰባሕ ወልደ እግዚአብሔር በእንቲያው፣ የእግዚአብሔር ልጅ እርሱን አስነስቶ በጌትነት ይገለጽ ዘንድ ቻይነቱ። አዎ የአራት ቀን አስከሬን ማስነሳቱና እውር ማብራቱ፣ ለምጻምን ማንጻቱ፣ ደካማውን ጠንካራ ማድረጉ፣ በሁለት አሳ በአምስት እንጀራ አምስት ሺህ ሕዝብ መግቡ አስራ ሁለት ሞሰብ እንዲነሳ የሚያደርግ አምላክ ካህሪነቱን ሊያስተምር ነው። ወያፈቅሮን እግዚ ኢየሱስ ለማርያ ወለማርታ እህታ ወለአላዛር ጌታ ኢየሱስ ማርያምና ማርታን አላዛርንም ጌታ የፍጹማን ፍቅር ይወዳቸው ነበር፣ በፍጹም ፍቅር ይወዳቸው ነበር። ወሶ በሰማ ከመይደዊ ነበረ ህየ ሀበሃለወ ብሔረ ሰኑየ መዋእለ ይላል። እንደ ታመመ ሰምቶ ካለበት ቦታ ሁለት ቀን ተቀመጠ። ሀተታ ዕረቡ ይሞታል። ገስግሰው ገብተው ይነግሩታል። ረቡዕ አንድ፣ ሐሙስ ሁለት፣ ዓርብ ሶስት፣ ቀርቦ አርብ፣ ቅዳሜ ገብቶ ያስነሳዋል ማለት ነው። አንድም ረቡዕ ተሸኝተው አድረው ሐሙስ ገቡ። ሐሙስ አንድ፣ ዓርብ ሁለት፣ ቅዳሜ ካለበት ገስግሶ ገብቶ ያስነሳዋል ነው የሚለው ቅዱስ ወንጌል። ወእምዝ ይቤሎሙ ለአርዳኢሁ ንውንሁር ብሔረ ይሁዳ ካይበ ከዚህ በኋላ ደቀ መዛሙርቱን ሐዋርያትን ወደ ይሁዳ እንሂድ አላቸው፣ ይላል። ወይ ቤልው አርዳይሁ ረቢ ይእዜ የሐስሱ አይሁድ ይውግሩከ። አምላክ ሆይ አንተን አይሁድ ሊወግሩህ ይፈልጋሉ፣ ሊይዙ ይፈልጋሉ። ደቀ መዛሙርቱም አሉት አይሁድ ሊወግሩህ ይሹ ነበሩ። ወካይ በተፈቅድ ሐዊረ ህየ ዳግመኛ ልትሄድ እንደምን ትወዳለህ? እንደምን ልሂድ ትላለህ አሉት። አዝነውለት አንድም ለራሳቸው ፈርተው፣ ምክንያቱም እሱ ሲያዝ እሱ መከራ ሲያ የእነሱ መከራም እንደማይቀርላቸው አምነው ይላሉ። አውሳ ጊዜ ኢየሱስ ወይቤሎሙ፣ ጌታም ሰዓተ መዓልቱ አስራ ሁለት አይደለምን? አስራ ሁለት ነውና፣ ብእሲ ዘሐውር መዓልተ እይታቀፍ፣ ማንም በቀን የሚሄድ መሰናክል የለበትም። ስመይሬይ ብርሃኖ ለዝንቱ ዓለም የዚህን ዓለም ብርሃን እስመ ይሬይ እስመ ይሬይ ብርሃኖ ለዝንቱ ዓለም የዚህን ዓለም ብርሃን ያያልና። ወዘሰ ይሐውር ሌሊተ ይታቀፍ በሌሊት የሚሄድ ግን መሰናክል አለበት። እስመ አልቦ ውስቴቱ ብርሃን ዘይሬይ የሚያየው ብርሃን የለምና። ጨረቃ ያለች አይደለምን ቢሉ እንደ ፀሐይ አትሆንምና እንደ ፀሐይ አትደምቅምና እንደ ፀሐይ አጣበራምና። አንድም የጠፋን መናገር ነው። አንድም ብእሲ ዘይሐውር መዓልተ እያልክ እንድትናገረው ማለቱ ነው። በኔ ባመነ እኔን አብነት ባደረገ እቅፍተ ነፍስ የለበትም። ስመይሬ ብርሃኖ በኔ አምኗል እኔን አብነት አድርጓልና፣ ወዘሰ የሐውር ሌሊተ በእኔ ባላመነ እኔን አብነት ባደረገ ግን እቅፍተ ነፍስ አለበት፣ ስማልቦ ውስጤቱ ብርሃን በእኔ አላመነም እኔን አብነት አላደረገምና። አንድም ለእርሱ አዝነውለት ላለው አስራ ሁለት ሰዓተ መዓልት ሳይፈጸም ሰዓተ ሌሊት እንዳይመጣ የምሞትበት ጊዜ ሳይደርስ አይጣለኝ አይጥለኝም አይጣሉኝም እስመ ይሬ የምሞትበት ጊዜ ገና ነውና ና ዘስ ይው የምሞትበት ጊዜ የደረሰ እንደሆነ ይጣሉኛል። አልቦ የምሞትበት ጊዜ ደርሷልና ልጅነት ያገኘንበትን ከፍዳ የነፃንበትን ሞቱን ስለምን በእቅፍት መሰለው ቢሉ እንቅፋት ስለምን በእቅፍት መሰለው ወይም በእንቅፋት መሰለው ቢሉ እንቅፋት የመጣው ሰው ለጊዜው ተግ ይላል፣ ይዘገያል ይቆማል ያንሰላሰላል። ኋላ ግን ይሄዳል። እርሱ ሶስት ሌሊት ሶስት መዓልት በከርሰ መቃብር ኑሮ ፈጥኖ ተነስቷልና ዋሄ ጸረ ዕድሜ ለርእሱ እንዲል አንድም ለራሳቸው ፈርተው ላለው አስራ ሁለት ሰዓተ መዓልት ላይ አስራ ሁለት ሰዓተ መዓልት ሳይፈጸም ሰዓተ ሌሊት እንዳይመጣ እኔ ሳለሁ አይጣሏቸውም አይጣሏቸው ሽሁም እስመይሬ እኔ አለውና ወዘሰ ይሐውር እኔ የሞትኩ እንደሆነ ግን ይጣሏችኋል። እስማ አልቦ እኔን አያዩኝምና፣ አንድም በምክረ ካህን በፈቃደ ካህን የሚኖር እቅፍተ ነፍስ የለበትም፣ በምክረ ካህን ይኖራልና። ወዘሰ ይሐውር የሪተ በምክረ ርእሱ በፈቃደ ርእሱ የሚኖር ግን እቅፍተ ነፍስ አለበት። ስማልቦ በምክረ ካህን በፈቃደ ካህን አይኖርምና። ወዘንተ ነገር ይቤሎሙ ለአርዳይሁ ለደቀ መዛሙርቱ ይህን ነገር ነገራቸው። በምዚህ ይቤሎሙ አላዛር አርክነ ኖመ፣ ወዳጀችን አላዛር ተኝቷል። ወይ ቤልዎ አርዳይሁ እግዚ እመሰ ኖመ ይነቅህ ወይ ጥ ደቀ መዛሙርትም ከተኛስ እንቅልፉን ፈይቶ ጤና ገዝቶ ይነሳል አሉት። የታመመ ሰው የተኛ እንደሆነ ጤና ገዝቶ ይነሳሉ። ይባላል ነው። ወእግዚእ ኢየሱስ የቤ በእንተ ኖመ ሞቱ ጌታ ግን ሞት ስለሚባል እረፍቱ ነገራቸው። ወእምዝ ይቤሎም ወእግዚእ ኢየሱስ ገሃደ አልዓዛር አርክነ ሞተ ከዚህ በኋላ ገልጦ አልዓዛር ወዳጃችን ሞተ አላቸው። ውሃን ሰት የሳ በእንቲአክሙ እኔ ግን ለእናንተ ደስ ይለኛል፣ እስመ ያለ ኩህየ እኔ ከዚያ የለሁምና ከመ ትእመኑ አንትሙ እናንተ ታምኑ ዘንድ ቀድሞ አውቆ የነገረን የባህሪ አምላክ ቢሆን እንጂ ነው ብላችሁ ወባቱ ንው ንው ኀቤሁ ነገር ግን ኑ ወደ እርሱ እንሂድ። ወይ ቤሎሙ ቶማ ዘይቤል ወዲዲሞስ ለቢጹ ለአርዳ ንሁርኬ ንህነኒ ከመንሙት ምስሌሁ ንሁር ምስሌሁ ከመ ንሙት ምስሌሁ ዲዲሞስ የተባለ ቶማስ ወንድሞቹን ሐዋርያትን እኛም ከእርሱ ጋር እንደ እርሱ እንሞት ዘንድ እንሂድ አላቸው። ሹመት ሽልማት እናገኛለን ብለን ተከትለነው ነበር። ሹመቱን ሽልማቱን ሳናገኝ እንሞት። የቆላ በሬ ጤፉን ሲያይ በሱ ጣፊያውን እንዲሉ ወሆረ እግዚ ኢየሱስ ቢታንያ ጌታ ወደ ቢታንያ ሄደ። ወበጺሆ ህየ ረከበ በዛአይዳአ ረቡዓ መዋይለ እምዝ ተቀብረ ከዚያም በደረሰ ጊዜ ከተቀበረ አራት ቀን ሆኖ ታገኘ። ወቢታንያ ሰቅረብት የቲ ለኢየሩሳሌም መጠና አሰርቱ አምስቱ ምራፍ ቢታንያ ግን ከኢየሩሳሌም አስራ አምስት ምራፍ ትቀርብ ነበረች። ወብዙሃን እምናይሁድ እለሆሩ ሀበማርያም ወማርታ ከመያልቅ ስጎድ በእንተ እሆን ወንድማቸው አልዓዛር ስለሞተ ሊያለቅሱለት ሊያላቅሷቸው ሊያጽናኗቸው ወደ ማርያምና ወደ ማርታ የመጡ አይሁድ ብዙ ናቸው። ወሶበ ሰማት ማርታ ከመመፃ እግዚእ ኢየሱስ፣ ኢየሱስ እንደመጣ ማርታ ጌታ እንደመጣ በሰማይ ጊዜ ወጣ ተቀበለችው። ወማርያምሰ ነበረት ቤታ፣ ማርያም በቤት ውስጥ ነበረች ይላል። ወተቤሎ ማርታ ለጊዜ ኢየሱስ ሶበሳሃን ሎከ ዘየ እሚ ሞታ ሆየ ማርታ ጌታዬ ከዚህ ኑረ ቢሆን ወንድሜ ባልሞተ ነበር አለችው። ወይ ዜኒ አምር ከመዘሰ አልኮ ለእግዚአብሔር ይወበክ ከእግዚአብሔር እግዚአብሔር የለመንከውን እንዲያደርግልህ አውቃለሁና፣ ድዊ መፈወስ እንጂ ሙት ማንሳት የማይቻለው መስሏት ነው ይላል ትርጓሜ። ወይ ቤላ እግዚ ኢየሱስ ወኪሳ ይትነሳ አንቺ አላመንሽም እንጂ ወንድምሽ ይነሳል አላት። አንቺ አላመንሽም ወንድምሽ ግን ይነሳል። ወተ ቤሎ ማለታ አምር ከመት ነ አመ ትንሣኤ ሙታን በድሃሪ ትዕለት የኋላውን ነገራት፣ የኋላውን የነገራት መስሏት በዕለተ ምጻት ሙታን በሚነሱበት ጊዜ እንዲነሳ አውቃለሁ። ትውልዷ ከፈሪሳዊ ነው ቢሉ የተመቸ ከሰዱቃውያን ነው ቢሉ ሰምታ አውቃ ነው። እሱ ግን ወዲያው እንደሚነሳ ሲነግራት እሷ በትንሣኤ ሙታን በሰማችሁና በተረዳችሁ መልኩ እንደሚነሳ ተስፋ አድርጋ፣ አዎ በመጨረሻው ሰዓት እንደሚነሳ አምናለው አለችው። ወይ ቤላ እግዚእ ኢየሱስ አነ ውእቱ ትንሣኤ ወሕይወት ዚያም ምንቤ እመኒ ሞተ የሐዩ ዮሐንስ ስድስት አርባ ትንሣኤ ሕይወት እኔ ነኝ፣ ያመነቢ ቢሞትም ይድናል ማለት ትንሣኤ ዘጉባኤን የማልጠብቅ ባልኩ ጊዜ የማስነሳ አንድም ሶበሰ አሃሎ ከዝየ ብለህ መልስ። አምናለችና ብሎ አንተ ከዚህስ ስኖረ ቢሆን ወንድሜ ባልሞተ ነበር። ወይ ዜኒ አምር አሁንም የለመንከውን እንዲያደርገው አውቃለሁ። ወይ ቤላ ኦኪሰ አንቺም አምነሻል ወንድምሽም ይነሳል አላት። ወተቤሎ አምር ሙታን እንደሚነሱት ያለ ትንሣኤ እንዲነሳ አውቃለሁ። ወይ ቤላ አነቦቱ እነሆ ትንሣኤ እኔ ነኝ አለና ነገራት። ትንሣኤ ዘለ ክብር ይነሳል ብሎ ነገራት። ወኩሉ ዘህያው ወይ አምን ቤየ እይመውላለም በሕይወተ ሥጋ ሳለ በእኔ በመነ ሞት ነፍስ ሙቶ መቅረት የለበትም። ታምኒኑ ዘንተ ሙት ማስነሳት እንዲቻለኝ ታምኛለሽን አላት። ወተቤሎ እወ እግዚኦ አንሰ አምን ከመአንተ ወቶ ክርስቶስ ወልደ እግዚአብሔር ዘመጻ ውስጥ አለ አዎን አቤቱ እኔስ እስከ ክርስቶስ ተብሎ እኔስ እስከ ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ የባሕሪ ልጅ አንተ እንደሆንክ አምናለሁ አለችው። ወዘን ተቤላ ጸው አታ ለማርያ እህታ ጽሚተ ተናግራ ማርያምን እህቷን ሰውራ ጠራቻት። በደግሰው ልማድ ወተቤላ ናሁ መጻ ሊቅነ ይጽወ ይጽዋቂ እንሆ መምራችን መጥቶ ይጠራሻል። አለቻት ወሶ በሰማት ማርያ ተንስአት ፍጡ ነው ሆረት አብሁ እርሷም ማርያ ይህንን በሰማ ጊዜ ፈጥና ተነሳች ወደ እርሱም ሄደች እህቷን ተክታ ጌታም ገና ከከተማው አልገባም ነበር አለ አሉ ውስተ መካን ሀበ ተቀበለቶ ማርታ ማርታ ካገኘችው ቦታ ነበር። ወሶ በርኤ ይዋለ ማርያ አይሁድ እላሃለው ምስሊሃ ውስተ ቤት ለያላት ያላቅስዋ ከመተን ሰዓት ፍትኖ ወፃት ተለውዋ። ሊያለቅሱለት የመጡ ከእርሷ ጋር ያሉ አይሁድ ፈጥና ተነስታ እንደሄደች ባዩ ጊዜ ተከተሏት። ወመሰሉ ሙዘት ሐውርሃ በመቃብሩ ትብክዮ በሕየ። ልታለቅስለት ወደ መቃብር የምትሄድ መስሏቸው ነበር። በሦስተኛው ቀን መቃብር ከፍተው መግነዝ ፈተው ሽቱ እየቀቡ ያለቅሳሉና በዚያ ልማድ የምትሄድ መስሏቸው ተከተሏት ወሶበ በጽሐት ማርያም ሀበ እግዚእ ኢየሱስ ወርእየቶ ወሰገደት ሎቱ ታሕተ እገሪሁ ማርያም ጌታ ካለበት ደርሳ ባየችው ጊዜ ከእግሩ በታች ሰገደች። ወትቤሎ እግዚ የሶበስተ ሀሎ ከዚ የሚሞተ ሁየ ጌታዬ ከዚህስ ኑረህ ቢሆን ወንድሜ ባልሞተ ነበር አለችው። እሱም እሷም እንደ እህቷ እንደ ማርታ ብትኖር ኑሮ ወንድሜ ባልሞተ ነበር አለችው። ጌታ ኢየሱስም ወሶበ ርእያ። እግዚእ ኢየሱስ እንዘ ተበኪ ጌታም ስታለቅስ ባያት ጊዜ ወአይሁድኒ እለ መፁ ምስሌሃ ከመ ይብክዩ ከእርሷም ጋራ ያሉ ሲያለቅሱ ባየ ጊዜ ጋረ በመንፈሱ በልቡና አዘነው። ሆሰ ርሶ ራሱንም ነቀነቀ መፍቀር የሰብ ነውና፣ አንድም ህፃፃቸው አህጻጻቸውን ጉድለታቸውን፣ መጎዳታቸውን አውቆ ወይቤ አይቴ ቀበር ከምወ የተቀበራችሁት አላቸው። አዲስ መቃብር አይደለምን ይታወቅ የለም ቢሉ የሀገራቸው መቃብር ህንፃ ነው ዕለት አይቆፈርም አይታወቅምና፣ ያስ ቢሆን ይታወቅ የለም ቢሉ አላዋቂ ስጋን እንደተዋሃደ ለማጠየቅ አኮ እያምሩ ህውአተ አላ ከመያህ መካነ ለጥንተት ሴቱ ዘያምር ህውአተ እንዲል። አንድም ሳይጠይቅ አስነስቶት ቢሆን ምታት ነው ባሉት ነበርና። አንድም አይቴ ቀበርክም አልዓዛር፣ ለአልዓዛር የሚል ስጋን ተዋህጀ አድንሃለሁ ሲል አይቴ አሎ ከአዳም ብሎት ነበርና ያ እንደተፈጸመለት ለማጠየቅ አንድም ለምንት ሲል ነው ከሱ ማናይ ከሱ ማናይት ትብሱ ይቺ ስንኳ ልጇ ሱናማዊት የሆነ ሴት ነበረች። ልጇን እንዲያድንላት ለመነችው፣ አዳነላት። ቢሞትባት አጽባ አጎናጽፋ አልጋ አስተኝታ ኤልሳን ልትጠራ ሄዳለች። እቹ ሱናማዊ ሴት ልጇ ቢሞትባት አጥባ አስተካክላ አልገላይ አድርጋ ኤልሳ እንፈልጋ ልጇ እንዲድንላት አድርጋለች እና ከእሷ እንዴት ታንሳለች ሲላቸው ነው። ወይ ቤልግ ወ እግዚኦ ንአ ትራይ አቤቱ መጠህ አሉት። ዋንማ አካይ በእግዚ ኢየሱስ ጌታም እንባውን አፈሰሰ። ወይ ቤሉ አይሁድ ርዩ መጠነ ያፈቅሩ አይሁድም እንዲወደው መጠን እንዴት እንደሚወደው ተመልከቱ አሉ ከዚህ በኋላ ወደ መቃብሩ ሄዱ። መቃብሩ ላይ ሲደርሱ ጌታ ኢየሱስም ደንጋዩን አንሱት አለ። ደንጋዩን ሊያነሱት ሲሉ ማርታ እንዲህ አለች። ደንጊያውን አንሱት አላቸው። ወትቤሎ ማርታ እህቱ ለዘሞተ እግዚኦ ናሁ ወፃ ፄአ የሞተው እህት ማርታ ጌታዬ እነሆ ፈጽሞ ተልቷል አለችው። እስመረ ውአ ኮነ ይወም ዛሬ አራት ቀን ሆኖታልና፣ ወይቤላ እግዚ ኢየሱስ ይቤለኪኑ ከመ እመታ ተአመንኪ ትሬይ ስብሐተ እግዚአብሔር። ጌታችን ኢየሱስ ክርስቶስን ብታምኚ ወንድምሽ እንዲነሳ ነግሬሻል ነበረ። ምን አላት? ወአይተቱ ወአለይት ይምን ወአእተቱ ወአለይት ይምን ማፈ መቃብር ደንጋይቱን አንሷት። ርስታችን እዚህ ጋር ነው። ደንጋዩን አንሱት፣ ደንጋይዋን አንሷት ትርጓሚ ወንጌል ደንጋይቱን አንሱ ይላል። ወአንሳ እግዚእ ኢየሱስ አዕይንቲሁ ወአንሳ እግዚእ ኢየሱስ አዕይንቲሁ ላይ ለጌታችን ኢየሱስ ክርስቶስ አይኑን ወደ ሰማይ አቀና። ይህን የማስነሳበት ስልጣን ካንተ ጋር አንድ ነው ሲል አንድም ተአምራት ይደረግልን ባላችሁ ጊዜ ወደ እግዚአብሔር አመልክቶ ለማለት አብነት ለመሆን ወይቤ አኩተካ አባባት የለምንሃለ እስመ ሰማይ ከኒ ከዚህ አስቀድሞ ልመና ሰምተኛልን ነው። አአምር ከመዘልፈ ተሰማኒ አሁንም እንደምሰማኝ ያውቃለሁና። ወባህየቱ በእንተ ለ ይቀውሙ ሰብአ እብል ዘንተከመ እይመኑ ከመአን ተፈነከኒ። ነገር ግን ከዚህ ቁመው ስላሉ ሰዎች ይህን እናገራለሁ፣ በአንተ ፈቃድ ሰው እንደሆንኩ ያውቁ ዘንድ። ወዘንተቢሎ ካል አባብ ይቃል ይህን ተናግሮ አሰምቶ ተናገረም። ወይቤ አልዓዛር አልዓዛር ና አጻ አ አልዓዛር አልዓዛር ና ውጣ አለው። ለብራውያን ደጊመ ቃል ልማድ ነውና አብርሃም አብርሃም ስምን ስሞን ማርታ ማርታ እንዲል አንድም የስጋ የነፍስ ፈጣሪ ነይ ሲል አንድም ስጋን ከመቃብር ነፍስን ከገሃንም ሲጠራ ወወጣ ወቶ ምውት እንዘግኑዝ ወእሱር እደሉ እገሪው እጁን እግሩን እንደታሰረ ወገጹኒ ጥብሉን በሰበን ሻሹን እንደተጠመጠመ ወጣ። ወይ ቤሎም እግዚ ኢየሱስ ፍትሕወኬ እንከሰ ወህድግ ወይሁር ምታት መስሏቸው ነበርና ምታት አለመሆኑን ካወቃችሁ ፈታችሁ ተውት፣ ይሂድም። አንድም አልጸናም አልጸናም መስሏቸው ደግፈውት ነበርና መጽናቱን ካወቃችሁ ፈታችሁ ተውት፣ ይሂድ አላቸው። ርሳችን ምን ብለን ወሰር ነው የሞተው፣ እጆቹና እግሮቹ በመግነዝ እንደተገነዙ ወጣ ፊቱ በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ አላቸው። ፍቱትና ይሂድ፣ ፈቱት። ከዚህ በኋላ ወዳና ወዲህም ማለት ጀመረ። ጌታችን ኢየሱስ ክርስቶስም አልዓዛርና እህቶቹን በጽርሐ ጽዮን መንፈስ ቅዱስን ከተቀበሉ በኋላ ቤታቸውን የወንጌል ማደሪያ አደረገው ይላል። አልዓዛርን አስነስቶ በቤታቸው መንፈስ ቅዱስን ሐዋርያት ከተቀበሉ በኋላ ቤታቸውን የወንጌል መማሪያ አድርገው ተቀመጡ። አይሁድ በክርስቲያኖች ላይ ባደረጉት ተቃውሞ በቀዳዳ መርከብ ጭነው ወደ ባህር ጣሏቸው። ለምን ቤታችሁን ሰጣችሁ፣ ወንጌል ተገለገለበት፣ የእግዚአብሔር ቃል ተሰማበት ብለው ማለት ነው። በእግዚአብሔር ረዳትነት ተርፈው ወደ ሲፒርስ ገብተው ክርስቲያናዊ ተግባር ሲያከናውኑ ሐዋርያት የቆጵሮስ ሊቀ ጳጳስ አድርገው አላዛርን ሾሙት። በሹመቱ ምዕመናንን አርባ ዓመት አገልግሎ በሰላም አረፈ። እግዚአብሔር አምላክ የሞተውን አንስቶ መገልገል ይችላል። አራት ቀን በመቃብር አድሮ ውሎ በአራተኛው ቀን የተነሳውን ወይም ያነሳውን አልዓዛርን ወይም ያስነሳውን አልዓዛርን ለአርባ ዘመን እንዲያገለግል አድርጎታል። ኤጲስቆጶስ አድርጎ ማለት ነው። የሞተውን ሕሊና ተስፋ የቆረጠውን ሕሊና የደበዘዘውን አይምሮ አስተካክሎ መጠቀም ይችላል እግዚአብሔር። ስለዚህ አርባ ዘመን ኤጲስቆጶስ ሆኖ በቆጵሮስ አዎ ሲያገለግል ቆይቶ እነ ሲያርፍ በቆጵሮስ ተቀብሮ ሲኖር ከክርስቲያን ነገስታት አንዱ ሥጋውን ጥቅም ታያ አንድ ቀን ወደ ቁስጥንጥኔ አፍልሶ በክብር አስቀምጦታል። የዕረፍቱ መታሰቢያ ግንቦት ሃያ ትቀነው ይላል የጌታችን የመድኃኒታችን የኢየሱስ ክርስቶስ የአምላክነት ቸርነቱ የጻድቁ አልዓዛር አመላጅነቱ የቅድስት ቤተክርስቲያናችን በእውነት ጥበቃዋና እናትነቷ የእመቤታችን የድንግል ማርያም አማላጅነት የቅዱሳን መላእክት ተዳዳይነት እንዳይለየን። ግንቦት 27 ቀን የጻድቁ አልዓዛር የጌታ ወዳጅ የሚባለው የማርያምና የማርታ ወንድም እረፍቱ ነውና አራት ቀን ከተቀበረ በኋላ አንስቶ ለአርባ ዘመን ኤጲስቆጶስ አድርጎ እግዚአብሔር አምላክ የሾመው ከዚያም ደግሞ ያረፈ ወደፊት ደግሞ ትንሣኤ ሙታንን የሚጠብቅ አልዓዛር የእሱ እረፍት ነውና በረከቱ ለሁላችን ይደረግልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋራ ይሁ